ሰላም ለእናንተ ይሁን፣ ውድ ቤተሰባዎች፣ እንደምናላችሁ። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርስቱና አስታውቃችሁ እስክንድር ነጋ ሴረኛ ነው ሲል የጎጃም ፋኖ ዋና አመራር አርበኛ ዘመነ ካሴ ተናገረም። እስክንድር በሴራ የተወጠረ ፖለቲካ ነው እያራመደ የሚገኘው ሲል ተናግሯል። ይህን ጉዳይ በስፋት የምነግራችሁናል። በተለይም አርበኛው ስለ አፋድና ስለ እስክንድር ምን አለ የምትሰሙት ይሆናል። በሌላ በኩል ደግሞ ሜጀር ጄኔራል ከፍ ያለው ደሴን የገደለው ማን ነው የሚለውን በስፋት የምነግራችሁ ይሆናል። በቅርቡ ሜጀር ጄኔራል ከፍ ያለው ደሴ ወይም ደግሞ አርበኛ ከፍ ያለው ደሴ መሞቱ ይታወቃል። የገደሉት ማን ናቸው የሚለው ግን አሁን ላይ ሚስጥሩ እየወጣ ይገኛል። የሴራ ፖለቲካው አሁንም አለማቆሞ እየተገለጸ ይገኛል። አርበኛውን ማን ገደለው በስፋት የምታደምጡት ይሆናል። በሌላ በኩል የሕልና ትግሉ ዓላማም ልክም ይህ አይደለም ሲሉ ብርጋዴ ጄኔራል ተፈራማሞትን አክሮም የሕልና ትግሉ ልክ እንደ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ ነው ነበር። አሁንም ይህ ትግሉ ዓላማ ለሉን አልሆነም፣ ወደ ስልጣን ትግል ወርደዋል ሲል ተናግረዋል። ይህን ማስቀረት ይገባናል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ብለው የተነሱትን ይህ አበን ወንድሞቻችን ሳይቀሩ ወዲያና ወዲህ ሆነው በፌስቡክ ሲቧቀሱ ከርሟል። መሳሪያ ይዘው ቢገናኙ አባላትና አመራሩ የነበሩትም አይታኩሱም ሊባልም አይችልም። ይህ የሆነው ደግሞ የአንድነት ማጣታችን ነው ሲል ተናግረዋል። የምትሰሙት ነው የሚሆነው። በሌላ በኩል ደግሞ የዘመቻ ዘመቻ አንድ በጎጃም ግንባር እንዲሁም አይጠቅሙም የኦሮሞ ነጻነት ሠራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ ጀመር፣ ያለው ማለቱን የምትሰሙት ሆኑ። የአካባቢ ስብሰባ አልተሰበሰባችሁም በማለት የጸጉር ቤት ባለቤቱን ከነደንበኝ የገደለው ግለሰብ ደግሞ በእስራት ተቀጧል። በሌላ በኩል ደግሞ አሜሪካ ኤምባሲዋን ልትዘጋ ነው። አሜሪካ በኤርትራ የሚገኘውን ጨምሮ አጠቃላይ አስር የሚጠጉ ኤምባሲዎቿን ልትዘጋ ነው ተብሏል። የምትሰሙት ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም ወደ ቀዳሚ መረጃ ማለፍን አርበኛ ዘመነ ካሴ እስክንድር ነጋ ሴረኛ ነው ሲል ተናክርም ቀጣዩ መጠፋፋት የሚበዛው ደግሞ የአማራ አክቲቪስት የፖለቲካ ድንክ ነው ሲል ተናክሯል። ንግግሩ የሜጀር ጄኔራል ከፍያለው ሞትን አስመልክቶ በተናገረው ምክክርም ሜጀር ጄኔራል ከፍያለው ደሴን ያስገደሉት እነ እስክንድር ናቸው ሲልም ተናክሯል። ብልጽግና የሰራውን የለቀቀውን የድምፅ ቅጂ ማስረጃ በማድረግ መንጋው እያደናገሩ ነው። በሚስጥር የተደረገ ምክክር ፐብሊክ ሲወጣ አይታቸው አይታወቁም። ይህ የሆነው ሁሉ ስራ የእስክንድር ስራኖች ይተናኳልም በንግግሩ። በረጅሙ አቅዶ በጥናት መታገል እንዳለበት አይገባውም። ኃይል ማሰባሰብ ብሎም ነገር አያውቅበትም። መገፋፋትና መጠፋፋት የተለመደ ክፉ መገለጫው ነው። አማራ አሁን ለሚገኝበት አዘቅት የተዳረገው በብዙ ዘመናትና በተከታታይ መንግስት መሆን መገንዘብ ያስፈልጋን፣ ብሏልም። ስለሆነም ከዚህ ጥልቅ አዘቀት ለመውጣት ብዙ መስዋዕትነት፣ ብዙ ጊዜና የተቀናጀ ትግለን ይጠይቃል፣ ትባልም። የአማራ አክቲቪስቶችና ታጋይ ነን ባይ ግን ይህ ሀቅ አይገባውም። መግለጫው መጋለብ ነው ብሏልም። መገለጫው መንቦጃ ቦጅ ነው። ሴ ሁሉ ስር የለውም። ፖለቲካን ከሃይማኖት ጋር ያቀላቅላል። የድርጅቱ ይልቅ ግለሰቦችን ያሞካል። የኃይል አሰላለፍና የወዳጅ ጥላት ትንተናውም በጣም ደካማ ነው። የአብይ ቡድን የምክክር ኮሚሽኑ በመጠቀም ስልጣኑን በማደላደል ለብዙ ዘመናት በፍጹም አምባገነናዊ ስርዓት ለመግዛት ተቀናጀ ስራ ላይ ነው፣ ብዙ ትርጉም የተሳካለት ነው ብሏል። ለዚህ ደግሞ አንድ ሴረኛ ሰው መርጧል፣ እሱም እስክንድር ነጋ ነው ሲል ተናግሯል። መፍትሄው የአማራ ፋኖ ትግል በድርጅት ካልተመራ ለውጤት እንደማይበቃ ተገንዝበው ከግለሰቦች ይልቅ ድርጅቶች እንዲጠናክሩ መስራት ነው ብሏል። ደግፎ በሌላው ላይ መዝመት ሳይሆን ልዩነቶቻችን የተሻሻሉ አድርጎ አንድን መፍጠር አሳሳቢ የሆነ ጠንካራ ድርጅት ወይም ድርጅቶች እንዲገነቡ ማድረግ ነው ብሏልም። የሚፈጠሩ ድርጅቶች ከአንድ በላይ ከሆኑ በመካከላቸው መጠፋፋት እንዳይኖር መንገድ ማበጀት ያስፈልጋል ብሏልም። አሁን በዚህ ፖለቲካ ውስጥ የሚታየው ያጓኩቡት ነገር ምራፍ አያገኝም እንደሚባለው ነው። ግለሰቦችን አጓክቦ ማጥፋት መጠፋፋትን ያጋብዛል። በመጨረሻም ጠላት እንድል እንዲያገኝ አድርጎ የዘላለም ባርነት መቀበል ብቻ ይሆናል። መጋለቢ ብቃ ከንቱም ቦጃቦጅ ብቃ። አሁንም ጊዜ ያለን ነከሌ ካልተወገዱ ይህ ትግል አይሰምርም፣ ብሎ የገዛ ወገኖችን የሚያሰድድ አካል በመጨረሻም ራሱ ተሳዳጅ ይሆናል ሲል ተናግሯል። ከመጠፋፋት መውጣት በብሔርተኛ ርዕዮትና በጠንካራ ድርጅት መመራት፣ የሽፍታና የጦሩ አበጋዝ አዝማሚያዎችን አጥብቆ መታገል የግድ አስፈላጊ ነው። ሁሉንም የአማራ አካባቢዎች በፍትሐዊነት የዋለ ውክለ ድርጅትና ትግል የትም እንደማይደርስ በደንብ መገንዘብ ያስፈልጋል። ይህን ሀቅ ያልተገነዘበ አክቲቪስትና ታጋይ ነኝ ባይ መጠፋፋቱን ያስቀጥሏል። መጨረሻውም የባሰ ውርደትና ውድቀት ይሆናል። በሌላ መረጃ ደግሞ የህሉና ትግሉ ዓላማም ልክም ይህ አይደለም ሲሉ ብርጋዴድ ጄኔራል ተፈራማሞ ማሞት ናክሩ የህሉና ትግሉ ልክ እንደ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ ነው እንጂ ትግሉ ለሁሉም አይደለም ብሏል። አንድ አማራ ለሁሉም አማራ፣ ሁሉም ለአንድ መሆን አለበት። ባለዚያ ግን ችግሩ ይሰፋል ብሏል መንግስት ጦርነት ሲከፍት የዚህን ህልውና እናስጠብቃለን ብለው የተነሱ ፋኖዎች በሁሉም አማራ አካባቢዎች መሳሪያ አንስተው ተሞካክሯል የሚያሳዝነው ይህ ሳይሆን አንዱን ደግፎ ሌላው ይስቃል እያለ የሚያወግዝ የህሊና ትግል ያገባኛል የሚል ከተራ ፌስቡከኛ ፖለቲካ አውቃለሁ እስከሚል ድረዛ በየቀኑ ታያላችሁም ብሏል የታጠቁ የአማራ ልጆች መካከልም ምህረት የሌሎ ማለያየትና እርስበርስ መታኮስ ስልት የከረመው ብዙ ነው ሚሊሻ አባት ፋኖ ልጁን ፋኖ ልጅ ሚሊሻ አባቱን ገደለው ጀግና ሲባሉ ከረሙ አንድ አማራ ለሁሉም አማራ ብቻ ሳይሆን አባትና ልጅን ማገዳደል የህልውና ትግል አስመስሎ ሲያቀርበው የከረመም ትክክል ነው። የዚህ ህዝብ የፋኖና ሚሊሻ የካድሬ ውዘተ ተብሎ ከግለሰብ ያለፈ ደም መመላለስ ውስጥ እንዲከርም ተደርጓል። አሁንም የፋኖ ዎች እርስ በርስ ጦርነት የገጠሙት በሚዲያ በየፊናቸው እንጂ ጀብድ ሲያስነግሩ እየዋሉ ነው። እንዲህ የሚያደርጋቸውም የህልውና ትግሉ ዓላማ አይደለም ፈጽሞም የህልና ተግሎ አማራን ሞት ማዳን እንጂ መከላከያ ካደረገው በተጨማሪ አማራን የጦር ቀጠና አድርጎ እርስ በርስ ማዋጋት አይደለም ብሏል። ለዚህም ከህልና ተግሎ ያፈነገጠ የእርስ በርስ ግጭትና ውረድ እንውረድ ምክንያቱ ስልጣን ነው ብሏልም። ይህ መራራ ሐቅ ነው። ደግሞ በየስልጣኑ የፋኖ አደረጃጀት ስልጣን እንጂ የሀገረ መንግስት ስልጣን ይዞ ለህዝብ የሚጠቅም ነገር አመጣለሁ የሚል የለም ብሏልም። በዚህም በዚያም እያለ ኃይልም አንድ ሆናችሁ ተደራደሩ የሚል ነው። ወንድም በወንድሙ ላይ ታኮስ ያሉ። ይህ ደግሞ የህሉና ትግሉ ረጃጅም ቀለም አላማም ነው ብሏልም። በስሜት ሲነዳ የሚሉ ደጋፊ ቀጣዩን የአማራ መከራ ማየት አልቻለም። ይህን ያለ አቅም የገነባ ፋኖ ለመና እንዴት መጠቀም እንዳለበት አላወቅም። ገዛዙ በዚህ ልክ በላይ ደስተኛ ሆኗልም። የአማራ ልና ጉዳይ እጅግ አሳሳቢ ከነበረበት ከክልሉ ውጪ ወደ ክልል ገብቶ ህዝቡ ፍዳውን እያየ ነው። አሁን የአማራ ልና እናስጠብቃለን ብለው የወጡ የፋኖ አደረጃጀቶች አንዱና የአንዱ ሉና ማጥፋት ሆኖ አልሰማቸውም። ይህ መቆም ይገባዋል ብሏልም። ይህ የህሉና ትግል አላማም አልነበረም አይደለምም። በአስቸኳይ በግፊት ይህ አደገኛ አካሄድ ካልተስተካከለ የዚህን የህልና ትግል ተረ ዓይነት ጥረት እስመስለው ያስቀሩታልም ተብሏል። የዚህ ትግል እንደሆነ የሚያምን የሚዲያ ኃይል የህልውና ትግልን ያህል ጉዳይ እያለም እርስ በእርሱ በአሰ ሲካሰስ በአሰ ሲዘምት አይወልም። የህልውና ትግል እንደሆነ የሚያምን ፖለቲከኛ በአደባባይ እርስ በርስ ይገጥም አይወልም። ይህ ሁሉ የሆነው በአንድ ባለመሆናችን ነው። ሊስተካከል ይገባል። ተብሏል። በሌላ ሌላ መረጃ ደግሞም የአካባቢው ስብሰባ አልተሰበስባችሁም በሚል የጸጉር ቤት ባለቤትን ከነደንበኝ የገደለው ግለሰብ በስራ ተቀጠም። በአርሲ ዞን ጁድ ወረዳ አልጋቂሮት አቀባላይ አዲሱ ገበያ ሀሰን ኑር የተባለ 25 ዓመት ወጣት የወንዶ ጸጉር ቤት ከፍቶ በመስራት ይተዳደር እንደነበር ተገልጿል። ታህሳስ 11 ቅሎ 2017 ዓ ም ከጠዋቱ 4 ሰዓት ላይ ደግሞ የነዋሪው ስብሰባም ነበር። በርካቶች ስራቸውን አቁመው ስብሰባው ወደተዘጋጀበት ስፍራ እንዲሄዱ የቀበሌው ጽፈት ቤት ሰራተኛ በየአቅጣጫው እንዲቀሳቀሱ እንደነበርም የአርሲ ዞን ፖሊስ ዋና መምሪያ ወንጀል ምርመራ ኢንስፔክተር ዶክተር አሸናፊ እንዳለ ተናግሯል። በዚህ ጊዜ በሀሰን ጸጉር ቤት የ35 ዓመትና የሁለት ልጆች አባት የሆነ ደንበኛ ጸጉሬን እየተስተካከለ ነበር። ታዲያ መሐመድ አም የተባለ ታጣቂ ሀሰን ጸጉር ቤቱን ዘግቶ ወደ ስብሰባ ቦታ እንዲሄድ ትዕዛዝ ሰጥቶ ለተመሳሳይ ስራ ወደ ሌላ ቦታ ይሄዳልም። ከግማሽ ሰዓት በኋላ መሐመድ አሚን ሲመለስም አሰን በጸጉሩ ማስተካከያ ስራ ላይ ሲያገኘው ትእዛዝ የማታከብረው ንቀት ነው በሚል በመካከላቸው ግጭት ይፈጥራልም። በዚህም መሐመድ የታጠቁ መሳሪያ በማቀባበል ሶስት ጥይት ሲተኩስ የጸጉር ቤት ባለቤቱን የተኩሰው አንድ ጥይት ደረቱን በመምታት ወዲያው ህይወቱ ያልፋልም። ጸጉር የሚስተካከለው ሰው ጉዳት ደርሶ በሆስፒታል ገብቶ ጥር 16/2017 ዓ.ም ህይወቱ አልፏልም ተብሏልም። ፖሊስ በወቅቱ በስፍራው ደርሶ መሐመድ አሚን ከታጠቀው የጦር መሳሪያ ጋር በቁጥጥር ስር ውሎ የምርመራ ስራ ሆነው ቆይቷለም ቆይቷልም ተብሏልም። አቃቢ ህግም ከፖሊስ ያቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 59 ህዝብ አራንድ መሰረትም በከባድ የሰው መግደል ወንጀል ክስ ይመሰርታልም። ክሱን ሲከታተለ የቆየው የአርቲዞን ከፍተኛ ፍርድ ቤት መጋቤት 28ቀ217 ዓ ም በኋላው ችሎትም ተከሳሽ በከባድ የሰው መግደል ወንጀል ተከሱም በ21 ዓመት እንዲቀጣ ወስኖበታልም። በሌላ መረጃ ደግሞ አሜሪካ በኤርትራ የሚገኘውን ጨምሮ አጠቃላይ አስር የሚጠጉ ኤምባሲዎቿን ልትዘጋ ነው ተባለም። ደ ፖለቲኮ እንደዘገበው ከሆነ ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት የውጭ ቅነሳ አዲስ እቅድ አውጥቷል። በዚህ ቅድ መሰረት ደግሞ የመስሪያ ቤት ዓመት ወጪ በ50 ፐርሰንት መቀነስ መታሰቡን አስታውቁም። ቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦች መቅረባቸውን አስረድቷል። ከቀረቡት ምክረ ሀሳቦች ደግሞ አስር የአሜሪካ ኤምባሲዎች መዝጋት ይገኝበታል። እንዲዘጉ የተባሉት ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሶቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ በዲሞክራቲክ ኮንጎ በጋምቢያ በደቡብ አፍሪካ በማልታና በማልዴቭስ የሚገኙ ናቸው። እንደ ዘገባው በእነዚህ አስር ሀገራት የሚገኙት ኤምባሲዎች ቢዘጎም አሜሪካ ከእነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነት በጎረቤት ሀገራት በሚገኙ ኤምባሲዎቹ አማካኝነቱ የምትቀጥል ይሆናልም ተብሏል። ለምሳሌ ከኤርትራ ጋር ያላት ግንኙነት በናይሮቢ የሚገኘው ኤምባሲው አማካኝነት የምታደርግ ሲሆንም ከማልታ ጋር ደግሞ በጣሊያን በኩል የምታደርግ ይሆናል እየተባለም ይገኛል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ